ጅጅጋን ከዚህ በፊት ያያት ሰው አሁን ላይ ሲያያት ለውጡን መታዘብ ይችላል። የጅጅጋ ለውጥ ብዙዎችን አስገርሟል። ከሌላ ቦታ የመጣ ሰው ጅጅጋን ሲመለከት የውጭ ከተማ ያየ ነው የሚመስለው። ለውጡ እኛንም አስገርሞናል። እስከዚህም ነበረች። አሁን ሙሉ ሙሉ እንዳየው ኮሪደሩ በመሰራቱ ጅጅጋ በጣም እንደዚህ በጣም አምሮባታል። እኛም ደስ ብሎናል። ኮሪደሩ በመሰራት ብዙ የተለያየ መንገዶችም አይተናል። ያው በጣም ደስ ይላል። ይህ በአዲስ አበባ ከተማ ተጀምሮ የከተማውን መልክ ገልጦ አሳይቶና ለነዋሪዎቿ ዘመናዊ የአኗኗር ዘይቤን ለግሶ ደግሞም ይህንን ትሩፋት ወደ ሌሎችም አካባቢዎች ለማድረስ ወደ በርካታ የክልል ከተሞች የተሻገረው የኮሪደር ልማት በጅግጅጋ ከተማም ተተግብሮ ለነዋሪዎች የፈጠረው ስሜት ነው። ልማቱ ለከተማዋ ነዋሪዎች ጽዱና ምቹ ከባቢንም መፍጠር ችሏል። እጅግ በጣም ህዝብን ወደ መልካም ነገር ያቀናና ትልቅ፣ እጅግ በጣም ደስ የሚል ነገር እየፈነጠቀ ነው። ከዚህ በፊት ጅጅጋ ከተማን እናቃታለን። እዚሁ ነው የተወለድ ነው። የተሰሩት ስራዎች ግን እጅግ በጣም ደስ የሚሉና ውብ ናቸው። ከተማችን በዚህ መልኩ ተቀይሮ ማየታችን ለእኛ በጣም ትልቅ እድለኝነት ስሜት ነው የሚፈጥርልን። የእግረኛ መንገድ አለ፣ የብስክሌቶቹ የሚሄዱበት አሉ፣ አካል ጉዳተኞቹ የሚሄዱበት መንገድ ተሰርቷል። አጠቃላይ እንዳየው ያው ንጹህ የሆነ መንገድ በቃ የሆነ ለመዝናናት ራሱ ለመሄድ ቀኑ ማታ ምቹ የሆነ መንገድ ነው አሁን የተሰራው። ያው ሰውም በጣም ተደስቶበታል። የከተማዋ የኮሪደር ልማት በመጀመሪያው ምዕራፍ 10 ኪሎ ሜትር የሸፈነ ሲሆን የእግረኛና ማየት ለተሳናቸው እንዲሁም የብስክሌት መንገድን ያካተተ ነው። የቁጥር ስታስቲክሶች ለውጥ አምጥቷል። ለምሳሌ ድሮ 2 ሜትር 1 ሜትርም፣ ከ50 ነበረ የእግር መንገድ። አሁን ወደ 3 ሜትር ከ50 እግር መንገድ ስፋት አለው። ጥራት አልነበረውም። የብላይንድ ሌን ወይንም የአካል ጉዳተኞች ወይም ያነሱ ውራኖች መሄጃ መንገድ አልነበረውም። አሁን ላይ እንደምታዩት 60 ሳንቲም ዴዲኬትድ የሆነ በግራናይት የተዘረጋ የብላይንድም የእግረኛ መንገድ ተሰርቷል። የሳይክል ሌን አይታሰብም ነበር አልነበረውም። ሰውና ሳይክል አንድ ላይ ነበር የሚሄደው። ዛሬ ላይ ወጥ የሆነ ወደ 20 ኪሎ ሜትር የሚጠጋ የሳይክል ሌን በሁለት ሳይድ በኩል ስቆጥረው ማለት ነው በዚህኛው ሳይድ 10 ኪሎ ሜትር በዛኛው 10 ኪሎ ሜትር ለሳይክል ምቹ ሆኗል። በልማቱ ቀድሞ መንገድ ላይ የነበሩ እንደ ውሃና መብራት ያሉ የመሰረተ ልማት ዝርጋታዎች ከመሬት በታች እንዲሆን ተደርጓል በሌላ በኩል የኮሪደር ልማቱ አዲስ ልምዶችን ለማሰብ መነሳሳትን የፈጠረ ሆኗል በአንዳንድ ቢሮዎችም በመንግስት ቢሮዎችም በኩል ተነሳሽነት ተነስቶ ለሰራተኞቹ ከአራት እግር መኪና ይልቅ ወደ ሳይክል ፕሮቫይድ ማድረግ ከተማ አነስ ስለምትል ማንኛውም ሰው ከቤቱ ወደ ስራ ቦታ ሳይክል ከስራ ቦታ ወደ ቤቱ ሳይክል እንዲጠቀም ተብሎ በአንዳንድ ቢሮዎች እንደውም ኢኒሺሽን ተነስቶ ለሰራተኞቻቸው ሳይክል የገዙ ቢሮዎች አሉ። አሁን በቆምኩበት መንገድ ላይ ሁሉም ዩቲሊቲዎች ቴሌ፣ ሳፋሪ፣ መብራት ኃይል እያንዳንዱ ከሰርፌስ ዝርጋታ ወደ መሬት ዝርጋታ ገብተዋል። የጅግጅጋ የኮሪደር ልማት የመጀመሪያ ምዕራፍ ከ9 ወር ግንባታ በኋላ ተጠናቆ ለአገልግሎት ክፍት የተደረገ ሲሆን በሁለተኛው ምዕራፍ 48 ኪሎ ሜትር የኮሪደር ልማት ስራ ለመጀመር ዝግጅት እየተደረገ ይገኛል። ፌዝ 1 ነው 10 ኪሎ ሜትሩ። ፌዝ 2 ላይ ወደ 48 ኪሎ ሜትር የሚሆን ለመጀመር አሁን የፕሮፖዛል ሂደቱ ላይ ነን። ፕሮፖዛል ዶክመንት እያዘጋጀን ነው። ጓሄር ተሰጥቶናል። አንዳንድ ኮንትራክተሮችን እንዲሁም የስራውን ሂደት ለመጀመር እንግዲህ በፊት ያደረግናቸውን ስቴፖች መከተል እንዳውም ከዘጠኝ ወሩ አሻሽለን ወደ ስድስት ወር ለማምጣት ወደ አራት ወር ለማምጣት ስራ እቅዱን እያዘጋጀን ነው። በቅርቡ ወደ ስራና ወደ ተግባር እንገባለን ብለን እናስባለን። የኮሪደር ልማት ስራ ዜጎች የሚገባቸውን ኑሮ እንዲኖሩ እድል እየሰጠ ነው።